ሜሪ የእኔ ቆንጆ አጅጉ ነሽ። አንቺ ስበኝ እንጂ እኔ የፈለሽ ፈለግ ሹን አደረግልሻለሁ። እያውብ ገላሽኩ እንዴት እንደናፍቀኝ። ውሻ ደግሞ አታፍርም። ቤታ ላይ ምን ስትመጣ አንቺ ስርዓትሽ ነ ላ የናት ስልክ አይደለም እንዴ? አው ነው ልበል። ጓደኛው ነኝ። እሱ የለም እንዴ? አዎ፣ ወጥቶ ነው። ይመለሳል። ስልክ ይፈልጋል። ሄሎ ሄላ፣ በሰላም ገባ? አዎ፣ በሰላም ገብቻለሁ። አንቺስ? አዎ፣ እኔም በሰላም ገብቻለሁ። ስልክህን እኮ ሌላ ሰው ሲያነሳው በጣም ደነገጥኩ። አዎ፣ ሲስተር ነች፣ እኔ ወደ ውጭ ወጣ ብዬ ስለነበር ነው። እና እንዴት ነው? ድካሙ ለቀቀ? አዎ፣ ለቀቀኝ። አንቺስ? እኔም ለቁኛል። እና ነገ ምንድን ነው ፕሮግራም? ጠዋት መሄድበት ቦታ አለኝ፣ ስለዚህ ከሳፍሪ ነሃ። አዎ፣ ምን ነው ፈለግሽኝ? ተገናኝተን እኮ እሺ ይቻላል። ደግሞ ትን ሰላም በል። እሺ ልልሻለሁ። ደህና ደር። በቃ ደህና ደሪ። እሺ ወንድሜ፣ ማናት? የክላስ ልጅ ነች። አረ እባክህ የክላስ ልጅ ናት በዚህ ማታ የምደውልልህ? ማለት ፍቅረኛ ናት አይደለ? አረ በፍጹም እንደዛማ አይደለም። ምን ነው እኔ እኳ ትያዛልልህም። ግን ቆንጆ ናት። ማን እሷ? ሆሮር ቢያት ማለት አልገባኝም። ሰው መልክ ቢኖረው ምን ያደርጋል? ያው ጸባይ ከሌለው እና ለምን አትተዋትም? እሱ ሌላ ጊዜ ነግርሻለሁ ወንድሜ። ምን እያልከኝ እንደሆነ አልገባኝም። እባክሽ ስከድድ ነው። አታስጠላም ግን ምንም አደለች እኮ። እንዲህ እየተባለከው ነው የሚጀመረው። ግን ደግሞ ትምህርትህን አደራ። ለእሱ እንኳን አታስቢ። ሜሪዬ፣ የእኔ ቆንጆ፣ አንቺ እኮ ውብ ነሽ። አንቺ ስበይ እንጂ እኔ የፈለግሽውን አደረግልሻለሁ። ኧረ ችግር የለም ምንም ነገር ያው ውብ ገላሽ እኮ እንዴት እንደናፍቀኝ። በዛ ቀሚስ ኧረ እስካሁን ያልተነቃ

እንዴ ምን እንዳረጋ ቅ እን እማ ምን ሆነይሻል? ምንድነ የተፈጠረው? ተረጋጊና ምን እንደሆነ ነገርኝ። ቆይ ምንድነ የተፈጠረ እንዴ በተኛው በት ኮነ መጣኩ እንዴ ንቅ ያደረገችኝ እኮ የሆነ ሴጣን መሳይጣና ቦታ አይቀርም። አንተ አንተ ልብህን አድርገህ ስታበቃ እኔ ነኝ ሰይጣኗ ወይ ምንድን ነው ያደረግኩት አንተ ምን እያልክ ነበር አሁን እዚህ ተኝተህ ከሜሪስ ጋር ምንድን ነው ያለክ ሜሪ ማናት ሜሪ የምን ሜሪ ነው እኔ ከሜሪ ጋር ምን አደርጋለሁኝ እኔ ታውቃታለሁ ሜሪ ማን እንደዚህ ያለሽ ማን የነገረሽ ሜሪ እንዴ አሁን በተኛበት ስትለፈልፍ ያልሰማው መሰለ። እማ ህልሙ እኮ እውነት አይደለም፣ ዝም በል አንተ። ሰው በህልሙ የሚናገረውን በቀኑ ሲያስበውና ሲያደርገው የነበረው ነው። እና ምን ብሎ ነው? በድብቅ ግንኙነት እንዳላቸውና እንደማያያዙም ሲያበረታታት ነበር። አባ አረ እባክህ፣ እሷ ዝም ብላ ነው እንዴ። እኔ እንዴት እንደዚህ አይነት ነገር ቤተሰብ እንደዚህ ነገር ሰራለሁ እኔ አስቱ። በእውነት እንደዚህ ብለሽ ከጠረጠርሽኝ እኔ በጣም ነው ማዝንብሽ፣ በጣም እና ወዴት ነ አይ እዚህ ከሆንኩኛው እናት በዚያ ከሆነ ሬሳዬን የምታወጣው ፣ ስለዚህ ሳሎን በተኛ ይሻለኛል። እማዬ ተረጋጊ፣ በቃ ህልሙሉ እውነት አይደለም። ተው ልጄ፣ አንተ አልገባም። በቃ ተረጋጊ፣ እናተኝ፣ በቃ ጠዋት እናወራለን። ወይኔ አስቴር፣ እኔ ላይ እማ፣ እባክሽ፣ እሺ በይኝ፣ ላናግረው ፈልጋለሁ። እማ፣ ምነካሽ፣ ይህም አይሆንም በጭራሽ። ለምንድን ነው የማይሆነው? አሁን ጥሩ ስሜት ላይ አይደለም ያለሽ። ጠዋት በተረጋጋ መንፈስ ታወሪዋለሽ። ተው ለዓለም። እማ፣ እሺ በይኝ ጭንቅላት ያለኝ ሰው እኮ ነኝ። እባክህ ተረጋጋባ። ተሳስታ ነው በቃ። በጣም ነው ያዘንኩት። በጣም ይገባኛል እኮ ስሜት ግን በቃ በተረጋጋ መንፈስ ጠዋት እናውራታለን። ስለምንድን ነው የምናወራው? ስለተፈጠረው ነገር ነው። ማለቴ መቼም ይቅርታ ልጠይቅ መሆን አለበት። እማዬ አሁን ጥያቄ ተፈጥሮባት ነው ያለችው። ስለዚህ ማውራት ይኖርብናል። ካልሆነ እኮ ሰላም አይሆንም ቤታችን እና ስለዚህ እኔን እየጠረጠራችሁኝ ነው? እንደዛ አይደለም እማዬ፣ እንድታመን ብቻ ነው። በጣም ያሳዝናል ግን አንድ ነገር ልንገርህ፣ ይሄ ቤት ቢበጠበጥ በእናታቸው ምክንያት ነው እሺ የሚበጠበጠው

ኡፍ ሞነዛ ታ ሲጨቃጨቁ ነበር። አቤት አንዴ ውጭ ቆይ። የምናወራው የቤተሰብ ሚስጥር ነው። ደግሞ ምን እያቀዱ ነው? ብቻ ለዓለም ስለ እኔ ሊነግራቸው እንዳይሆን። ማታ ስለተፈጠረው ነገር ማውራት ይኖርብናል። እንግዲህ እኮ ይናገራ። ከሜሪ ጋር ስላለው ጉዳይ ስርዓት የተቀመጥኩት እኮ በሰላም የምታወሪ መስሎኝ ነው። እማ እባክሽ ተረጋጊ። ቆይ ደግሞ ሜሪ ማናት? ማታ አባትሽ እያወደሰ ያደራት ሴት ናታ። ሴት አልገባኝም። ማታ አባዬ በእንቅልፍ ልቡ የሴት ስም ጠርቶ መጥፎ መጥፎ ነገር በመናገሩ ጥል ፈጥሮ ነው። ቆይ ሰው በእንቅልፍ ልቡ የፈለገውን ነገር ብል እንዴት ተጠያቂ ይሆናል? እስቲ ቆይ፣ ያደርጋል እንጂ ለምን አያደርግም? ህልም እኮ የሀሳብ ውጤት ነው። ጎሽ ኔ ልጅ፣ አንቺ ብቻ ተረዳሽ። ምን ማለትሽ ነው? ልልና እውነት መሆኑንና አለመሆኑን ማጣራት ነው የሚሻለው፣ ወይስ ደግሞ መፈላሰፍ? ፍልስፍና ነው ያልከው ለአባትህ መወገንህ ነው። እማ ምን ማለትሽ ነው? ተዋቸው፣ ሲጀመር እናትና ልጅ ቀጀታሞች ናቸው። ለምን የተጠየቅከውን መልስም። ቆይ ምኑ ነው የምመልሰው? ሜሮ ማናት አላቃትም። አረ አታቃትም። ለዛ ነው ስሟን እየጠራ ስታላ ዘዴ ያደርከው። ቆይ ምን ለማለት ፈለጋችሁ ነው? በጣም እየተፈታተናችሁኝ ነው። ረ ተፈታተንህ። የልብን ከሰራ በኋላ ተፈታተናችሁኝ። በቃችሁ። እኔ እኮ እናወራ ያልኳችሁ ችግሩን እንድንፈታው እንጂ እንድንጨቃጨቅ አይደለም። ልልና፣ ደግሞ ስርዓት ያዢ ለምታወሪው ነገር ተጠንቀቂ፣ አባትሽ እኮ ነው። አረ አባት አባትነቱ ንማ አፈቆታል። አንቺ ልልና ስላዋረድሽኝ አመሰግናለሁ። ልግባ? ጨርሳችኋል? ግቢ። ላለ ምንድን ነው? ችግር አለ? እንዲህ የለም፣ የቤተሰብ ነገር ነው። እሺ። ወይ ካልሆነ ውሃ ላምጣ? አያስፈልገኝም። ቆይ ምንድን ነው ያደረግሽው? ምን አደረግኩ? እንዴት እንደዚህ ታደርጊያለሽ? እማዬ ለራሷ ስሜታዊ የሆና ባለችበት ሰዓት ነገሩን ማብረት ሲገባሽ፣ ጭራሽ ታባብሻለች ማለት የተሰማሽ እንዴት ትናገሪያለሽ እያልክኝ ነው አንተ? አይደለህ እንዴ እውነት እውነት ስትል የነበረው። ያልኩ እንደሆነስ እያደረግሽ ያለሽው ነገር እውነት ስለመሆኑ ምን አክል እርግጠኛ ነች። ምክንያቱም ውስጥ ነገረኛ እህቴ ቆይ፣ ምን አይነት መጥፎ ሰው እየሆንሽ ነው ያለሹ? ጭራሽ ትሰድበ ጀመር። ለምን ታዲያ መተኝም? ይህን ከአንቺ አልጠብቅም። በጣም አዝናለሁ። እንደፈለግክ ማዘን ትችላለህ። እናቴ እንዲህ ሲያደርጋት ዝም ብዬ ማየት አልችልም። እውነት ግን ያቺ የማውቃት ሌላ ነሽ። አዎ እሷ ነኝ፣ አትጠራጠር ወንድሜ። ገና ሰራላለሁ። ልጅ መካድ ምን ያክል ዋጋ እንደሚያስከፍል አሳይሃለሁ። ጠብቅ። እሺ፣ እደውልልሃለሁ። እንገናኛለን። ቻው ምግብ አለ? አዎ አለ። ላቅርብልሽ? ምድር እየተሰራ ምስርና አትክልት አለ። ለምን ክክ አልሰራሽም? ክክ እንኳን አልቋል። እና አልቋል። የምት ለእኔ ነው እንዴ? ስላለቀኩ ነው። እሱን ለእነሱ ለመናገር መሰለኝ የተቀጠርሽው ነው? ወይስ የማን ጎፈሪ ለማበጠር የተቀጠርሽ መሰለሽ? እሺ ይቅርታ፣ ይቅርታት በደደም ሰሚኛልሽ። አሁኑ ሰርተሽ ከየትም ብለሽ እንድታመጭልኝ ቋንጣ ማን ነው? እኔ ነኝ። ግቤ። ምን ፈልግሽ? ልዕልና ክክ ካልተሰራልኝ እያለች ነው። ክክ ደግሞ አልቋል። እዚህ ነው ያለውን ቢበላት፣ አይገዛም ግን እኮ ት ሰሚኛለሽ። እዚህ ቤት ውስጥ እኔ ነኝ የማዘው። ያለውን ትብላ። እሺ ምን ሆነሽ ነው? ውጭ ላይ ቆምሽ? በእናት ልእልና ክክ መብላት ትፈልጋለች። ክክ ደግሞ አልቋል። አትየንም? ደግሞ ውስጥ ጠይቃቸው። ያለውን ትብላ ብሎ ከለከሉኝ። ምን እንደማድርግ ራሱ ጨንቆኛል። እንዲስማማ ነገር ችግር የለውም በቃ እንኪ ግዢና ስሪላት። ኡፍ ተመስገናላችሁ ስሜት እንዲስተካከል በዛ ይስተካከላል ብለሽ ነው ያው አንዳንድ ሰውን እኮ ያረጋገዋል። ይሄ በዛ የሚመለስ አይደለም ግን ዝም ብለሽ ያፊልኝ እሺ በቃ አሁን አፈላላለሁ ደግሞ ተረጋጋሽ ግጭት እኮ በቤተሰብ መሀል ያለ ነገር ነው እንዲህ ሲሆን ግን ያስጠላል በቃ ፍልተሽ አምጭልኝ እንግዲህ ጽሁፍ አሁን ሰአቱ ያንቺ ነው በደንብ አርገሽ መጠቀም አለብሽ ያን ሰይጣን መበቂያ ሰዓት እየደረሰ ነው ያቺ ሰይጣን ደግሞ በደንብ ታስፈልገኛለች። ምን ፈልግሽ መጣሽ? ምሳ ላምጣልሽ? አልፈልግም ውጪ። ክክኮ ሰራው ውጪ። ተባልሽ አሳሚም እንዴ? እሺ እዚሁ። አቤት ጫማዎች እንዳለ ለቀቅመሽ ጠቢያቸው። እሺ አንቺ እባብ ታስፈልገኛለሽ። እንዴት ነሽ? ደህና ነኝ። ደህና ነህ? እኔ ደህና ነኝ። ምን ነው ድምፅሽ ልክ አይደለም። አዎ፣ በጣም ደብሮኛል። ምን ነው ብታይ፣ ዛሬ ቀኔም በነገር ነው የጀመርኩት። ቤተሰቦችሽ ናቸው? አዎ፣ ብታይ ህይወቴ ምስቅልቅል እያደረጉ ነው። እንዴት? እሱን ተውና አንተ ፕሮግራምህን ጨረስክ? አዎ ጨርሻለሁ። እስካገኘሽ ናፍቄያለሁ። እኔም ላገኘ በጣም ቸኩያለሁ። ያለው እሺ እማ እኔንማ ፕሮፌሽናል ለምን ትጨቀጭቀኛለህ? ለምን ሄደህ አባትህን አታወራ? እማ፣ ለምንድን ነው ቆይ ለአባቴ እንደደገፍኩ አድርገሽ የምታስብ? እሱንማ አሳያኝ ከማን ጋር እንደሆንክ። እኔ እኮ በተረጋጋ መንፈስ እውነቱን እናረጋግጠናል ያልኩት። እናቴ፣ አንተ እኮ የመጀመሪያ ከኮ አይደለም። ዛሬ ስትክደኝ ትዝ ይልሃል? ባለፈው በመስሪያ ቤት ተከስሼ ከጎኔ ትቆማለህ ወይ ስልህ አልቆምም አልከኝ። የዛን ጊዜ ነው ክህደትህን ያወቅኩት። ስለዚህ አሁንም አላምንም። ከጎን ከአባትህ ጎን እኔ ቆምኩ? እንዴት ማለትማ? እባክህ አንተ ሲጀምር እኔ እንደ እናትህ ማየት አቁመል። እማ እኔ እኮ እኔ ነኝ እንጂ እንደ ልጄ ነህ እያልኩ እያሰብኩ ያለሁት አንተ እንደሆነ እኮ ከገፋህኝ ቆይታል። እማ ምን እያልሽ ነው? እናትህ ለእኔ ጓደኛ የምስጢረኛ ነበረች፣ ብዙ ነገር ነበረች ለእኔ፣ ብዙ ብዙ ከምነግርህ በላይ እንደሷ ነበር የማየው የእኔን ጥቃት ትወጣልኛለህ ብዬ ከጎኔ ትቆማለህ ብዬ ሳስብ፣ አንተ ግን ከአባት ገለወንክ። ልጄ ግን አየሃት? ሴቷ ልጄ ከጎኔ ቆመች። እማ፣ እንደዚህ አይደለም። አየሁት እኮ እሱንማ። እኔ ባልተረጋገጠ ነገር እንድትጋጩ ስላልፈለግኩ ነው። እንዴ ምኑን ያልተረጋገጠው? በጆሬ እኮን የሰማሁት ግን እንዳሰብሹ ባይሆንስ? አይ፣ ልጄ ሁሉን ነገር ወደፊት ይገባል። እማ አሁንም እኮ ትልቅ ልጅ እኮ ትሽምድ ሽምንሽ ለመለ ይሄ ስትከራከርለት የነበረው ምንድን ነው? ቆይ፣ እሱን ሄደህ እሱን ብጠይቅ አይሻልም? አባዬ፣ ቆይ ምን እያደረገ ነው ያለው? እንዴት አድርጌ ነው እስከዛሬ ያሰቃየኝ አባቴ መበቀል የምችለው? እስካሁን እኮ ዝም ብለሽ ይኖረሻል። ይቅርታ፣ ዛሬ ስሜት ጥሩ አይደለም። አንተንም አስደበርኩ አይደለም? ጭንቀት ሲንደረደሽ ትፈልጊያለሽ። ምን ብዬ ላስረዳ? ምንድን ነው እየተሰማሻለሁ? እስቲ መጀመሪያ እሱን ንገሪኝ። ይህ እኮ የሚገባ እንደን አይነት መጥፎ አባት ሲኖር ብቻ ነው። እኔም እኮ አባቴ በጣም መጥፎ ሰው ነው። የእውነትን ነው? አዎ፣ አባቴ ራሱን ብቻ የሚሰማ በጣም ራሱ ወዳድና ረመኔ ሰው ነበር። የኔም እኮ እንደሱ ነው ግን ደግሞ ነበር ስትል? ያው አሁን ላይ የራሴ ነጻነት ራሴ ስላወጭኩኝ እሱ ምንም ማድረግ አይችልም ብዬ ነው። ግን ነጻነትህ እንዴት አድርገህ አረጋገጥክ? እኔም ነጻ መሆን እኮ እፈልጋለሁ። ነጻ መሆን ትፈልጊያለሽ? አዎ። እንግዲያው እሱን ያግዝሻለሁ። በጣም ነው የማመሰግናው። ግን ምን ነበር የገጠመሽ? አባቴ በእናቴ ላይ ሴት ሳይደርብባት አይቀርም። የእውነትሽ ነው? ማታ በህልሙላ የሌላ ሴት ስም ሲጠራ ነው ያደረው። ይህማ በጣም ነው የሚያናደው። አባትሽ ግን ምን አይነት ሰው ነው? እንዴት ለሚስቱና ለልጆቹ እንኳን አያስብም? በጣም መጥፎ ነው ማለት ነው። በእርግጠኝነት እናትሽ በዚህ ነገር በጣም ተሰብራለች። እናቴ በጣም ነው የተሰበረችው። ልክ ነህ። በዚህ ሰዓት ደግሞ አንቺ ከጎኗ ልትሆኝ ግድ ነው። እውነትህን ነው። እናቴ በዚህ ሰዓት ከጎኗ የሚሆን ሰው ያስፈልጋታል። እኔም የአባቴን ነገር ስሰማ እንደዚህ ነበር ያደረገኝ። እናቴም በሱ ምክንያት የልብ መምታማ ነበር የሞተችው። በጣም ይቅርታ፣ ማስታወስ የሌለብህን ነገር አስታወስኩ። አይ ችግር የለውም። አንቺ ግን ለእናትሽ ልድርሽለት ሽላት ይገባል። ልክ ነህ። እናቴ ላጣት አልፈልግም። ጎበዝ፣ ጠንካራና በሀሳቢ ሲጸና ሰው መሆን አለብሽ። እሺ ይሆናለሁ። ደሞ ሁሌም ከጎንሽ ነኝ። እሺ በጣም ነው። እሺ ማመሰግነው። በጓደኞች መሃል እኮ ምስጋና ያስፈልግም። እሺ ግን ስላወቅኩ በጣም ደስ ብሎኛል። እኔም አንችን በማወቄ ደስተኛ ነኝ። እሺ እሺ

ምንአልሽ አንቺ ድሀ ጭራሽ ከአንቺን ብሶ በእኔ ልታሳቢ ነው? እንደዛ ስላለሽኝ እኮ ነው። ኧረ እባክሽ፣ የማትረቢ ገረድ የምትፈጥረው ነው። ክፍሌን አጽጅልኝ ብዬሽ አትይጂ? እስኪ አላጸዳችሁም እኮ እጹ። ነግሬሽ ነበር አይደል? ከዚህ በፊት ሲዝረከረካሩን ድም ብዬሽ ነበር። ምን ማለት ነው? አጽጅ፣ የተባልሽውን አጽጂ። እንደ እትዬ እንደሱ እኮ አይደለም። አይ፣ በቃ በቃ። ይሄ ስህተት እየተደጋገመ ነው። ስንት ስራ ፈላጊ መኖሩ እንዳዘነጊ። እሺ፣ ሁለተኛ ይደገምም። በጣም ይቅርታ። ይሄ መጨረሻ ማስጠንቀቂያሽ ነው። ተረጋጋሽ እናቴ። እንዴ ምን አድርጋለሁ? ጭራሽ ቻፕስቲክ የነካው ሸሚዝ እኮ አገኘው። ምን፣ እንደዚህም አይሆንም። ይህን ነገር በፍጹም መታገስ የለብሽም። ነገ ከንጎዳ ደግሞ ልጅ ነ ይባል ይመጣ ይሆናል። ልክ ብለሻል ልጄ። ዝምማ አልልም አብሬሽ ነኝ እናቴ። ምንም አታስብሽ እሺ። እኔ ልጅ እንኳንም ወለድኩሽ። እንዲህ ስትደረግ እያየው ዝም አልልም። ጨረሽና፣ በጣም አሪፍ። ዛሬ እዚህ ቤት ከባድ ነገር ይፈጠራል ማለት ነው። ዛሬ ምን ነው በጊዜ? ዛሬ ትልቅ ጦርነት ሊፈጠር ስለሆነ በጊዜ ጃሉ። ማለት የምን ጦርነት? ታዲዎስ ማታ የሌላ ሴት ስም ሲጠራ ነበር ያደረው፣ በዛ ምክንያት ደግሞ ተጣሉ። እናሱ ምን አለ? እሱማ ካደ። ታዲያ አሁን ጦርነት የሚያስነሳ ነገር ምን ታገኘ? ቀን ላይ ማንም ሳያየኝ እሱ ክፍል ገብቼ ሸሚዙ ላይ ቻፕስ ተቀብቼው ነበር፣ ከዛ አስቴር ስታገኘ አመነች። ስለዚህ ስለዚህ ማ ታዲዎስ ሴሰኛ መሆኑን ሁሉም አመኑ ማለት ነው። እህቴ ግን እየተጠነቀቅሽ እንዳይዙሽ። አታስብ በፍጹም። መቼም ዋል እያዘመን አንተ እህት ቀዝቀዛ በቀል ደስ ይላል። በጣም እማ ግን በተረጋጋ መንፈስ ብናወራ ይሻልም። ሲመጣ አንተ ዝም በል አትፈታተኝ። እሺ እንዳልሽ። ቤተሰባችን እኮ ያዋረደው ምን እያልክ ነው? አውቃለሁ፣ ግን ስሜታዊነት ጥሩ ነገር አይፈጥርም የአባት ልጅ መሆኑን እናውቃለን። ግን ዝም በል በቃ። እኔ እኮ ለቤተሰቡ ብዬ ነው ለአለም እንደውም አንድ ነገር ልንገረ አንተ የኔ ሞኔታ ትወስል ይችላል። ሁሉ ከዚህ ነገር ውጣ፣ አይመለከትህም። ምን አልሽማ? አማ ትበለኝ፣ እኔ እንዳንተ አይነት ልጅ የለኝም። የኔ ልጅ ለልና ናት፣ እሱንም በተግባር አሳይታኛለች። አማ እንጂ አንቺ ዝም በይ፣ አያገባሽም። ይሄ እባብ ነው፣ ከቀን ጀምሮ ሲፈታተነኝ ነበር። ለቤተሰቡ ማሰቤ ነው እንዲህ መባሌ። ለቤተሰቡማ አታስብም፣ ለዛ አስመሳይ ነው እንጂ። ለቤተሰብ ብታስብማ የእኔ የኔ ጥቃት ይገባህ ነበር። እኔ እኮ ግጭታችሁን ስለማልወደው ነው። ሌላውን ታዩና ደግሞ የታዲዮስንና የልዕልና ግጭት ይሆን ታዲያ? ይህን እያየሁ ሌላ ግጭት ሳይ እንዴት ዝምል በል። ልዕልናን ያልከው አንተ ልጅ አታስመስል። ለእሱ ወግኘ ነው አትልም? አዝናለሁ። በጣም ካጠፋው ደግሞ በጣም ይቀርታል። አስመሳይ። እማዬ ግን እንደዛ ባትዩ ጥሩ ነበረ። አልገባሽም ልጃንቺ። ከቀን ጀምሮ የታግሸዋል። ንግግሩ እኮ ቢያና ድም ለቅፋት አይመስለኝም። አንቺ መቼ ነገር ይገባሻል እማ? የእውነት ትክክል አይደለሽም። እንግዲህ አትነዝንሽ ወንድሜ። አንተም እኮ ልክ አላደረክም። ለቤተሰቡ ማሰቤ ነው፣ ልክ አለመስራቴ። በዚህ ሰዓት ከማየ ጎን ልንኖር ይገባል። እኔ እኮ ባዳ ነኝ፣ ምን እሰራላታለሁ። እባክህ እንደዛ አትበል። ተናዳ ነበር ቅድም እንደዛ ያለችው እንጂ ከልቡ አይደለም። ዛሬ እኮ ስትነግረኝ ሁለተኛ ጊዜ ነው። እባክህ ተው። እስኪ ንገሪኝ፣ አባትና እናት ማጣት ጥፋት ነው? አይደለም። ታዲያ እስከ ዛሬ ብላኝ የማታውቀው ምን ነው? ዛሬ ተናዳ ነው አልኩ፣ አይደል እንዴ? አይ በፊት ታስበው ነበር ማለት ነው። ወንድሜ በቃ ተረጋጋ። እኔ እኮ ወንድምሽ አይደለም። ለምን እንደዛ ትያለሽ? ምክንያቱም ደግሞ ምንም ብትል ወንድሜ ነህ። እሱን ማየት እስኪ ተረጋጊና አስቢ ምናምን እያልካት አልነበር እንዴ? ማየን አንተም እስኪ ተረጋግተህ አስበው። እማየ ከልባ ቢሆን ኖሮ እንደዛ ትልህ ነበር? አንተ ውሻ ደግሞ አታፍርም። ቤታ ላይ ምን ስትመጣ? አንቺ ስርአት ሽነ ትቅለይ፣ ጭራሽን ቅሌታም